ይባላል። ብኤር ላሃይሮ ተብሎ ተጠራ ይለናል። የት ነው የሚገኝ ይለናል? እርሱም በቃዴስ ና በባሬድ መካከል ነው ይለናል። ለመሆኑ የብራይስቱ ጋር ሄደን ና እንመልከት ምን እንደሚል። የዘምዘም ውሃ ነው የሚባለው፣ እርሱም በአረብ ሀገር መካ ላይ ይገኛል የሚል ቃል በቃል አሳያችሁ ነው። መካ ወሰደ ረሱሉላ ትላላቸው። የዛኔ እንመለከታለን። ዳህኔ ብራይስቱ ላይ ንግባ። ባይብል ሀፍ ባይ ሀ ያ እና ባይብል ሀብ ላይ ገብተናል። ምዕራፍእና ቁጥር እናስቀምጥ። ኦሪዘ ፍጥረት ያ ኦሪዘፍጥረት ላይ ምዕራፍ 16 16 ቁጥ 14 በጸጋ የምትኖሩ ተከታተሉ ኦሪት ዘፍጥረት ምዕራፍ 16 ቁጥር 14 ቀጥታ ወደ ታች እዚሁ ጋር ኖረድ የተምሳኔድ የተምሳኔድ እንውረድ የጌታ ሰዎች የጌታ ሰዎች ያው ኦዲ ዘፍጥረት ምዕራፍ 16 ቁጥር 14 አሁን እዚሁ ወደ አማርኛ እንቀይረው። የትምሳለድ ያ ዘፍጥረት 16 14 ልክ ነኛ አሁን እዚሁ ጋር እንሄድ። ምን ይላል የመላው መጽሐፍ ቅዱስ የግል መግለጫ ወደ ፍጥረት ምዕራፍ 16 የመላው መጽሐፍ ቅዱስ የግል መግለጫ ያውናል። ምን ይላል አ የዚህ ጉድጓድ ስም በኖረበት ዘመም ዘሙም ይባል ነበር። ያ ማለት ያለ ጥርጥር ማን ይባላል? ማለትም ዘምዘም ማለት ነው። ቃል በቃ ማያ ማለት ዘምዘም ማለት ነው። የት ይገኛል? በመካ አቅራቢያ ያለ ጉድጓድ። አረቦች፣ አህረቦች በመካ አቅራቢያ ያለ ጉድጓድ አ አላህ አላችሁታል። ምን ይባላል? ዘምዘም ይባላል፣ አለ። የዚያ ጉድጓድ ስም ዘምዘም በማለት ይጠራል። በመካ ቅራቢያ ያለ ጉድጓድ እያረቃል በቃል አስቀምጦታል። ማ የራሳችሁ የመላው መጽሐፍ ቅዱስ የግል መግለጫ እሰ የጌታ ጸጋና ሰላም ይብዛላችሁና ለማንኛውም ይህንን የዘምዘም ውሃ እነሱን ብለው ጠራውታል ብኤር ላሃይ ሮኢ ይህ ሁሉ ቃላት ነው አስፈለግ ዘምዘም ብሎ ለመገልግል ላይ ነው። ልክ እንደዚሁ ብሄር ላይ አይሮይ በቃዴስና በማን በማመካከል የሚገኛል። ስለዚህ በዘምዘም የሚገኝ ውሃ በመካ ምድር ላይ ሆ ቃል በቃል የራሳቸው የግል ቅዱስ መጽሐፍ ቅዱስ መግለጫ ላይ አስቀምጦታ ነው ማለት ጸጋ በዛላቸው። በጸጋ የምትኖሩ መካ መካ እነሃ አርዱ መካ እርሷ መካ ምድር ነች። ኢብራሂም ልጁን እስማኤልንና አጋርን በመካ ምድር ላይ ያስቀመጣቸው ብለው ነቢ ስለ ላ ለም የነገሩን ያው በመጽሐፋቸው ላይ ይህን ይመስላል። በጸጋ የምትኖሩ